የኢትዮጵያ አርብቶ አደሮች 61 በመቶ በሚሸፍነው የሀገሪቱ ቆላማ አካባቢዎች እንደሚኖሩ ጥናቶች ያሳያሉ። ይህ አርብቶ አደር አካባቢ ደግሞ የሀገሪቱን ከፍተኛ የቆዳ ስፋት ከመሸፈኑ ባለፈ በተፈጥሮ ሀብት የበለጸገም እንደሆነ ይነገራል። ይሁንና ባለፉት ስርዓቶች ለአርብቶ አደሩና አካባቢው ተሰጦት በነበረው አናሳ ትኩረት አርብቶ አደሩ ለኋላ ቀርነትና ላልተረጋጋ ኑሮ ተጋልጦ በርካታ ከባድ ዓመታትን ሲገፋ ቆይቷል። የፌዴራልና የአርብቶ አደር ልማት ጉዳዮች ሚኒስትር አቶ ካሳ ተክለ ብርሃን በኢትዮጵያ ሶማሌ ክልል የሚከበረውን አስራ ስድስተኛውን የኢትዮጵያ አርብቶ አደሮች ቀን አስመልክቶ በሰጡት መግለጫ ባለፉት ዓመታት በኢፌዴሪ መንግስት የአርብቶ አደሩን አካባቢ መሰረት ተደርጎ በተቀረጸው የአርብቶ አደር ልማት ፖሊሲ እና ስትራቴጂ ተጨባጭ ውጤቶች መመዝገብ ጀምሯል። ዘንድሮ የሚከበረው የኢትዮጵያ የአርብቶ አደር ቀን በዓለም በአርብቶ አደር አካባቢዎች ተመጣጣኝ ልማት ለማረጋገጥ ያለመ መሆኑን ተናግረዋል። በዚህ በዓል ላይ አንዱ ትልቅ ትኩረት የሚደረገው የመስክ እና የዴስክ ምልከታዎች በማድረግ አርብቶ አደሩ የልምድ ልውውጥ የሚያደርግበት ሁኔታ እንዲፈጠርና አንዱ ከአንዱ እንዲማር ለማድረግ የሚያስችሉ ዝግጅቶች ናቸው። በተለይ አዘጋጁ የኢትዮጵያ ሶማሌ ብሔራዊ ክልላዊ መንግስት ባለፉት ዓመታት በሰራቸው የልማት ስራዎች ሁሉም አርብቶ አደሮች ወደ አካባቢው ተንቀሳቅሰው በአቅራቢያ ባሉ አካባቢዎች ጉብኝት በማድረግ የተሰሩ ስራዎችን በማየት ልምድ የሚወስዱበት ከዛ እንደተመለሱም በአጠቃላይ ሁሉም አርብቶ አደር አካባቢዎች እስካሁን ድረስ ባደረጓቸው እንቅስቃሴዎች ያሏቸውን ምርጥ ልምዶች እና ምርጥ ተሞክሮዎች የምናይበትና በዚህም አማካኝነት የተሞክሮ ልውውጥ የሚደረግበት መድረክ ነው የሚሆነው። የባሉ አዘጋጅ የኢትዮጵያ ሶማሌ ክልል ርዕሰ መስተዳድር አቶ አብዲ መሐመድ ኡመር በበኩላቸው በተለይ በመጀመሪያው የእድገትና ትራንስፎርሜሽን የእቅድ ዘመን አርብቶ አደሩን ማዕከል ተደርጎ በተሰራው ስራ 85 በመቶ እንደሆነ የሚነገረው የክልሉ ህብረተሰብ ተጠቃሚ መሆኑን በማሳያነት አንስተዋል። በተለይ የወንዞቹን አካባቢ መሰረት ተደርጎ በተሰራው የመንደር ማሰባሰብ ስራ አንድ መቶ ሰባ ሺ ያህል አባወራዎች በማህበራዊና ኢኮኖሚያዊ ዘርፍ ተጠቃሚ መሆን መቻላቸውንም ተናግረዋል። ያገኘነው ተሞክሮ ለሚመጣው የሌሎች አርብቶ አደር ክልሎች ለማስተላለፍ ዝግጁ እንደሆኑ አስራ ስድስተኛው የኢትዮጵያ አርብቶ አደሮች ቀን በኢትዮጵያ ሶማሌ ክልል ጅጅጋ የአርብቶ አደሩ የሰላምና የልማት የላቀ ተሳታፊነትና ተጠቃሚነት ለህዳሴያችን በሚል መሪ ቃል መከበር ጀምሯል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ከጂግጂጋ ለተጠናቀረው ዘገባ ሙሉ ብራን ሻማ ነኝ።